ሰላም አለይኩም ወራህመቱላሂ ወበረካቱ። ንውድና የተከበራችሁ ወድ ቤተሰቦች እንዴት ናቸው? እኔ ያለሁኝ አልሐምዱሊላሂ። እንደውም ክርስቲያኑን ጎንች ሰላም ሰላም ቢያለሁ ባላችሁበት ሁላችሁን ሰላማችሁ ይብዛልኝ። ዛሬ በአዲስ ነገር መጥቼላችኋለሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቶኝ እና አሁን እንደምታውቁ ሰሞኑ ሉል በትግስት ጉዳይ ላይ በጣም የለፋ የደከመ ነበር። ትግስት ካለችበት ያልገባበት ጉድጓድ የለም። አንዴ አዳማ ናዝሬት፣ አንዴ አዳማ፣ አንዴ አዲስ አበባ ያለ በጣም ደክሞ ነበር። በመጨረሻ ደግሞ አዳም እንደሄደች እንዳገባች የአቤል አጎት ቤት ሰቶት በሰርጉ ላይ በጣም ደግሶ የሁሉም ወጪ ችሎ እንዲያገባት ከአንድ ወንድ ጋር አስተዋውቋት ነበር። እሷማ አገባች። የእሱ ቤተሰብ ጋር ሽማግሌ ተልኮ ሽማግሌ የሚላከው ሀገራችን ላይ ኮ የእሷ ቤተሰብ ነው። ግን የመኮንን ጉድ እድሜ ልኩም ያልቅ ነገር ስላልሆነ ሽማግሌ ወደ እሱ ቤት ተልኮ አገባት፣ አገባት ልጅ ወለደ። እሷማ እስካሁን ራሷ የምታውቀው ነገር የለም። ቤቱ የክራይ ቤት ብሎ ነው የሚያታላት። ባለዋ እኔ ከልጅ የውጭ ማንም ሰው አልፈልግም ማንም ሰው አላምንም ነው ያለችው። ስለ መኮነን ሲነሳ ሰውነቷ በሆኑ ነው የሚቀጠቀጠው። ሉል ያየውን የሰማውን በጣም ነው የገረመው፣ በጣም አስለቅሶታል። ነው በመጨረሻ አዲስ አበባ አሾው ነው ያመጧት። ሊገድሏት የሚመጡ ሰዎች ስላሉ ከእነሱም አስረች ወደ አዲስ አበባ አስገቧት ነው ያለው የተባለው። እነሱም ከልጅዋ ነጥለው፣ ከባሏ ነጥለው ወደ አዲስ አበባ መጧት። አዲስ አበባ ግን በፍተሻ ተገኝታለች። ሉል ልትቀርበው አልፈለገችም። ምክንያቱም በህይወቷ በዙሪያው በጣም መጥፎ መጥፎ ሰዎች ስላሉ አሁንም ሉል እንደዛ መጥፎ ሰው አርጋ ነው ያሰበችው። ግን ሉል እኔ ያጎትሽ ልጅ ነኝ፣ እኔ ምንም አልሰራሽም፣ ምንም አላደርገሽም፣ እኔ ለአንቺ ጥሩ ነገር ለመስራት ነው የመጣሁት። እባክሽ ዝም ብለሽ አውሪ፣ ተረጋግተሽ አውሪ ነው ያላት። ወንድሞቼ በሙሉ ሞተዋል ነው ያለችው ነበረው። በመጨረሽ እንደምንም ማሳመናትና ከወንድሞቿ ጋር እንድትገናኝ አድርጓት ነበር። ዛሬ ከወንድሞች ጋር ተገናኝታለች። ወንድሞች አይደሉም ያለችው በቃ አይን ባይን ያየች ካደች። ወንድሞች ሙተዋል የሉም። ወንድሞች እንደሞቱ ነው ማቀው ማስታውሰው እናቴ አንድ ታናሽ ወንድሜ እጁ ላይ የሆነ ጥቁር ነገር ነበር፣ በሱ አስታውሰዋለሁ። ስለዚህ እነዚህ ወንድሞች አይደሉም፣ ለእኔ ወንድም ሊሆኑም አይችሉም አለች። ልውል ብዙ ታገለ፣ ወጣ፣ ወረደ። በአራት ሚሊዮን የሸጣት ወንድሟ እህቴ ብሎን የጠራት አይኑ ሳያፈር ሁለተኛ ደግሞ ታናሽ ወንድሙ ሲመጣ ጊዜ እልህ ነው የተያያዙት፣ ሊደባደቡ ልውል ባይኖር ራስ በራሳቸው ተደባድቡ ሊያልቁ ነበር። ግሉ ነው የገላገላቸው። አንተ ወንድሜ ልትሆን አትችልም። እህቴ እኮ በብር አሳልፈህ ነው የሸጥካት ለአውሬ ሰዎች። አንተ ወንድም አይደለም፣ ሰው አይደለም። ምክንያቱም እህትህ አሳልፈህ የሸጥክ ልጅ ናት ሲለው ጊዜ ሊደባደበው ነው የተነሳው። ልውል ገላገለው። አንተ ማፉ አለህ ብለ አፍ አለኝ ብላህ አይምሮ አለኝ ብላ ከዚህ ወንድምህ ጋር ታወራል ወይ? በእውቀት እኮ ተናሽ ወንድምህ ተሽሎሃል። እህት አሳልፈ በቃ በጸጸት አትግደሉኝ አንዴ ስታሰልች ያለው አሁን በጣም ቆጨኝ። በሞትና በህያ ባለው ነገር ተገድጄ ነው እኔ እህቴ ላይ እንደዚህ ነገር ያደረግኩት እንጂ እህቴ ጠልቻት አይደለም ነው ያለው። እህቴ በጠላት ኖሮ ለምን እንደዚህ ነገር ታደርግ ነበር? እኔ አልፈርድብህም። በእርግጥ እሞት አለሁ ብለህ ነው ይሄ ነገር ያሰብከው። ነገር ግን ከዛ በኋላ ብር ከተቀበልክ በኋላ ከእነሱ ከራክ በኋላ ለህግ ሄደህ ለምን አላመለከትክም? ከለቀቁ በኋላ የብር ከሰጡ በኋላ ህግ ጋ ለምን ሄደህ አላመለከትክም? ዛሬ እህቴ ብላ ያው እሷም ካደችው እኮ እሱ ወንድሜ ሊሆን አይችልም ነው ያለችው። እሱ ወንድሜ ሊሆን አይችልም ለእኔ ወንድም አይደለም። ታናሽ ወንድሟ ነው በስንት መከራና በብዙ አባቴ ይመስላል ብላ አዎ፣ አባትሽ ይመስላል እሱ ነው እና እህት፣ ታናሽ እህት እኮ ነበረች ያስታወሰች ሁሉ ነገር አዎ፣ ነበች። እሷም ትመጣለች ይሄ ወንድም ወንድሞችሽ ናቸው አይ፣ እሱ በምንም ተአምር ወንድሜ ሊሆን አይችልም ይሄ ነው አባይ የሚመስለው ብላ ነው ፣ ታናሹ ነው አቅፋ ያሳመችው። አለቀሰች። ልጄን አምጡልኝ፣ ከልጄ ተለይቼ አልቀመጥም ነው ያለችው። ታናሽ ታላቅ፣ በብሬ የሸጣት ወንድሟ። ለነገሩ ሁላቸውም ታናሾቿ ናቸው። በብሬ የሸጣት ወንድሟ አልፈልገውም ነው ያለችው። ወንድሜ አይደለም ነው ያለችው። ይገባዋል፣ ምክንያቱ በብሬ የሸጣት ወንድሟ ነው። እኔ እሱ ወንድሜ ሊሆን አይችልም አለቀሰ። ልትቀበለው አልቻለችው። ዝም ብለህ እህቴ ናት ብለ ማውራት አይጠበቅብህም። ምክንያቱም አንተ ወንድሜ አይደለም። እኔ እንደዚህ አይነት ወንድሜ የለኝም። እሱ አባቴ ይመስላል። በቃ እሱ ብቻ ነው መቀበለው ነው ያለችው። እህት ስትል ጊዜ እህት እስጋ ትወሰድ ትይጃለሽ እና ሳይሻላህ አንዋት በቀሽ ልጄን እፈልጋለሁ። ልጄን አምጡልኝ። ና ከልጄ አባት አስፈቅጄው ወንድም እህቶች ጋር ሄጄ አርፌ ከዛ በኋላ ልጄ ጋር ሄዳለሁ ነው ያለችው። ደሞ ትስቃለች። ወንድሟም እንደሆኑ ካረጋገጠች በኋላ አቅፋው ነው ያለቀሰችው። በጣም ነው ያሳዘነች፣ ከምላችሁ በላይ ያሳዝናኛለች ሆና አንጀቴ ነው የበላችኝ። በዚህ ልክ ሰው እንዲናፍቃት አድርጓል። ደግሞ እንደ ሞቱ ነው ያሳምኗት። የሚገርማችሁ ነገር ወንድሞችዋ እንደ ሞቱ ነው ያሳምነዋት። በቃ ወንድሞች ሙተዋል፣ እህትም የለሽም፣ ወንድም የለሽም፣ አንቺ ብቻ ነሽ ነው ያሏት። እሺ መኮንን ባልሽ ነው ስትባል እሱ መቼም ባሊ አይሆንም ያለችው። ዛሬም ደግማ ወንድሟ ሲላት ጊዜ ነው ዝም በል እሱ ሰው አይደለም የሰይጣን ወራሽ ነው። ስለዚህ እሱ ወንድሜ ሊሆን አይችልም። እኔ እንደ እንተ እሱ ባሌ ሊሆን አይችልም። ደላላ ነው እንግሊዝ አገር ወስዶኛል። ሰዎች ሲሞቱ ወደ ኢትዮጵያ ላከኝ። ማንም ሰው ስለሌለሽ ኢትዮጵያ ሂጂ ብሎ ነው ኢትዮጵያ የላከኝ። ስለዚህ እሱ ባሌ እንዴት ነው ባሌ የሚሆነው? የሰይጣን ጎረቤት የሆነ ከሰይጣን ጋር ግንኙነት ያለው ሰውየው እንዴት ባሌ ሊሆን ይችላል? እኔ እንደዚህ አይነት ባሌ የለኝም። እንዴ ተቆጣቸው። ከባሌ ጋር አላስተዋወቃቸው። ልጅ እንዳለኝ አላወቁም። ባሌ አዳም እንዳለ አላወቁም ነው ያለችው። በዚህ ልክ ተጽዕኖ ማድረግ ማለት ምን ይሉታል ለነገሩ አሁን ጉዱ ይፈላል እኮ እያንዳንዱ ነገር ባለበት ሀገር እኮ በፖሊስ እንዲያዝ ነው የተደረገው ትዕግስትን ግን ወንድሞቿ ለይታ እንዳታቅ ነው የተደረገችው የገዛ ወንድሞቿ ያሳደገቻቸው ወንድሞቿ እሷ ናት እናት አባቶቿ በልጅነት ነው የሞቱት የተባለው በልጅነት በልጅነቷ የሞቱ አባቶቿ እነሱ ልጆችን ጥሎ ከሞቱ በኋላ እሷ አንስታ ነው ያሳደገችው ነበረው ግን ዛሬ እነዛ ያሳደገቻቸው ልጆችን ለይታ እንዳታቅ ተደረገች። ለዛውን በመድኒት እና ቤልቤል ድረስ እኮ ይመጣ ነበር፣ የአቤልነት ጋር ይመጣ ነበር። ይሄ ወንድሞች እኔ ያላየሁትም አላቀውም ነው ያለችው። አይን በአይን ካደች፣ እሱም እንደ ካዳት እሷም ካደች። እሷ ግን አውቃ አደለም ሳታቅ ነው በቃ። አንዱ ሁለታቸውም ታናሽ የሆነ ወንድሟ አባቷ ስለሚመስል በቃ ይሄ አባቴ ነው የሚመስለው ይሄ እንጂ ይሄ ወንድሜ ሊሆን አይችልም። ግን የዚህ ታናሽ እህት ነበረችኝ። በቃ እሷን አምጡልኝ ነው ያለችው። ግን ይሄ በብሬ የሸጣት ወንድሟ በቃ የሆነ ጂኒዋን ነግሯት ይሁን ውስጧን ነግሯት ይሁን እኔ አላቅም፣ ወንድሜ አይደለም ብላ ነው የካደችው። ደስ አለኝ። አለቀሰ ከሚገባው ከሚገባው በላይ አለቀሰ። ሉልም ምንም ፊል ሊሰጠው አልቻለም። ነገር ግን እሷም አይሆንም አለችው። ምን ይወጣል ምን አይነት ጸጸት ውስጥ ነው የምትገባ ይሆናል አሁን አሁን አይምሮህን ምን ያክል እንደሆነ ማለት አይምሮህን ምን ያክል ነው የሚወቅስ በዚህ ልክ የገዛህትህን የካድክ አንተ አሁን እሷም ወንድሜ ልትሆናችልም ብላ አንድ ወንድም አቅፋ ስትስም እህቷ ፍለጋ ስትሄድ ምንድን ነው የሚሰማ ምን አይነት አይምሮ ይኖረሃል አያችሁ ዋጋ እንደሚያስከፍል በጣም በህይወታችሁ ላይ የምትሰሩት ስህተት ዋጋ ያስከፍላችኋል ትላንት እሱ እህቱ ስለካደ ነው ዛሬ እንደዚህ ጸጸት ውስጥ የገባው አንገቱ የደፋ። ጥሩ ነገር ቢሰራ ኖሮ ቶሎ ብሎ ፖሊስ ጋር አመልክቶ እህቱ ካለችበት ቢያወጣ ኖሮ ዛሬ እንደዚህ አንገቱ ባልደፋ፣ ቀና ብሮ ይሄድ ነበር። ግን ምን ዋጋ አለው? ሸጣት እኮ በማይረቡ ሰዎች ለብር ብሎ። ፖሊስ ጣቢያ አመልክቶ ከወንድሞቹ ጋር ከእህቶቹ ጋር ከዘመዱ ጋር እጅግ ተያይዘው እኮ እሷ ለጥሩ ነገር የከፈተችው ድርጅት እኮ ጥሩ ነገር ይሰራበት ነበር። ግን እሱ በእህቱ ብር በእህቱ ላብ እህቱ ጥሩ በከፈተችው ድርጅት መጥፎ ነገር እንዲሰራበት ብሩ ተቀብሎ አፉ ዘግቶ ቁጭ አለ እና ይሄ ወንድም እኮ ምከታ ነው የሚባለው? ለመቼ ነው ለችግሯ ጊዜ ያልደረሰላት? ምኑ ነው ወንድም የሚባለው? ዛሬ ከችግር ከዳነች በኋላ ካለችበት ቁምስቃይ ሉል ካወጣት በኋላ ካለችበት መከራ የመድኃኒት ማአት በእሷ የመጥኮ ነው ነርስ የተባለችው። በምንም ነገር ማታቃት፣ ነርስ በእሷ የመጥኮ ነው የተደፈረችው። አንተ ግን የገዛህትህን ማንኛውም ሰው እንዲጫወትባት መኮነን እንደፈለግ እንዲሸጣት አድርገሃል። ነርሷ ምን አገባ? ምንም ያገባት ነገር እኮ የለም። በምንም እኳ አይታወቁ ብር ተክፍሏት እኮ ነው የሄደችው። በአመት ምታገኘው፣ በሁለት አመት ምታገኘው ብር በሁለት ወር አግኝታ ነው የወጣችው። ግን ብሩ አይደለም እሷ ያጓጓት። እቺ ልጅ ጥሩ ልጅ ናት። ጥሩ አይምሮ ያላት ልጅ ናት። ግን በመድኃኒት አመረዘዋት። መድኃኒቱ የምትወስደው መድኃኒት ትክክል አይደለም ብላ እኮ ነው በየ የሚያስገባት ቦታ የሚወስደዋት ቦታ ስለተከታተለች እኮ ነው። የድብደባ ማአትና ወንዶች የተቀያየሩ የደፈረዋት የአኮ ስብና ስላላት እኮ ነው። ጥሩ ስነ መግባር ስላላት እኮ ነው። ግን አንተ ለእህትህን መቆም አቃታ። ወንድ ሁና ለእህትህን መቆም አቃታ። ዛሬ እኔም ወንድ ምሽነኝ ትላታለህ። እኔም ወንድ ምሽነኝ አፍህ ሞልታል። ይህን አፍህ እኮ መጀመሪያ ነው ያቆሸሽከው። መጀመሪያ ነው የዘጋኸው። ዛሬ አፍ ሞልተው እኮ እህትሽ ነኝ ወንድምሽ ነኝ ማለት አትችልም። ምክንያቱም የሰራኸው ስራ በጣም አስጸያፊ የሆነ ስራ ስለሆነ በጣም የሚያስጠላ ስራ ስለሆነ፣ ሰው በዚህ ልክ እህቱ ይክዳል። ሰው በዚህ ልክ ቤተሰቡ ይሸጣል። ሀቱ እንኳን እሷ ሳይሆን አገር ውስጥ ያሉ ወንድሞቹ እኮ አልፈልጋችሁም ብሎ እኮ ነው ከቢላ ጉት ጋር ተመሳጥሮ የሚሰራው ነበረው። እሺ ምን ይሉታል ዛሬ ብታለቅስ ደ በብታለቅስ ምን ብትል ፈረጠኝ ቆረጠኝ ብትል ማን ይሰማህ ነው። ምክንያቱ ካለችበት ችግር ወታለቻ ካለችበት መከራ ወታለቻ። አሁን ሰው አያስፈልጋትም እሷ፣ ሰው አያስፈልጋትም እሷ ፈጣሪ ይጠብቃታል እሷ ፈጣሪ ይጠብቃታል። እንዳንተ አይነቶችን ድሞ ግን የእጃቸውን በቅርብ ያገኛሉ። ሉል በርታንን። አንተ ሁሌ ጀግና ነው። እንደዚህ መከራ ውስጥ ያሉ ሰዎችን ሁሌ ካሉበት ጭንቅ ነው የምታወጣው አንተ ግን ፈጣሪ ይጠብቀ እንደዚህ አይነት ወራዳ የሆኑ ሰዎች እና የሰውን ሕይወት የሚያሳዝናቸው ሰዎች ደግሞ ለሕግ አሳልፎ ሰጥቶ ቅጣታቸው ማግኘት ነው። ለነገሩ ሀገራችን ላይ ምን አይነት ሕግ ይቀጣል? ለማንኛው ውድ ቤተሰቦቼ ለቤት አዲስ ከሆናችሁ ላይ ሺ ሰብስክራይብ ያደርጋችሁ አበረታቱኝ። ወዳችኋለሁ። መልካም አዳር ይሆንላችሁ። በየጊዜ አዳዲስ ቪዲዮ ስለቅ እንዲመጣላችሁ ሰብስክራይብ አድርጉኝ።